ችግር ተፈጥሯል እንግዲህ ዳኒና ና የኤፍሶን ወንድም እየተደባደቡ ይገኛሉ። ሰሞኑን ጥፍት ብሎ ነበረ ድራማ መቆጫን አገኘ ወይ መለያየታቸው ነው ወይ መቆጫ ብለን ነበር። ሰላም ሰላም፣ ውድ ተመልካቾች በያላችሁበት ሰላማችሁ ብዙ ትበልልኝ። እንዴት ናችሁ? ሁሉ ሰላም? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ዛሬ እንግዲህ ያው ትልቅ ፍልሚያ አለ ምንድን ነው ካላችሁ ኤፍሶን እንግዲህ ዳኒን ከሳለች ከወንድሟ ጋር ደግሞ ሜሪ መጥታለች ክሱን አንሳልኝ ብላ ለዳኒ ክሱን አንሳልኝ እባክህን እያለች እየለመነችው ትገኛለች ታዲያ ችግሩ ምንድነው ምንድነው የተፈጠረው ዳኒም ጠፍቶ ነበረ ጽጌም ጠፍተ ነበር ሜሪም እንደዛው እንግዲህ ጥፍት ስሉ ያው እንግዲህ ድራማውን አሳምሮ ወደ ሌላኛው መልክ ቀይሮ እንደሚመጡ አላወቅንም ነበር። እንግዲህ ዛሬ ደግሞ ያው በድብድብና ወንድነት የሚለካበት ቦታ ላይ መጥተናል ማለት ነው። እንግዲህ ቪዲዮውን አስመልክታችኋ አለው ቪዲዮን ከወደዳችሁ ላይክ እያረጋችሁ ጀምሮ ሀሳብ አስተያየትን ሀሳብ አስተያየትንም አስቀምጡልኝ ማለት ነው። ወደ ቪዲዮ እንሄዳለን።

ሰላም ሰላም፣ ሜሪ እንኳን ዳና መጣችሁ። እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን፣ እናንተ እንዴት ናችሁ ብለናል። እንግዲህ ውድ ተመልካቾቼ ዛሬ ሜሪ የመጣችሁ እንግዲህ የኤፍሶንን ወንድም ለማናገር ነው። ያው ዳኒ ተከሷል፣ እንግዲህ ክስ ላይ ነው ያለው። ያው ፖሊስ ጣቢያ ሊሄድ ነው፣ ይሄ ነገር ለዳኒ አይገባውም ብላ እንግዲህ ሜሪ በሰፊው እነሱን ለማናገር መጥታለች ማለት ነው። ታዲያ ውድ ተመልካቾቼ ምንድነው ሊፈጠር የሚችለው ዳኒ ና ም ሲገናኙ እንዴት ሊሆን ይችላል? ነገሩ ይስተካከላል ማለት ክሱን ያነሳሉ ወይስ እንዴት ነው? ነገሩ ወደ ክስ ሄደ። ድራማው በጣም ሃይ ሆኖ እየቀጠለ ነው። ለምን አክቴሯ ደግሞ መሪዋ ሜሪ ስለሆነች ማለት ነው። እንግዲህ ያው ትወናውን ስለምችልበት እላችኋለሁ። እድ ተመልካቾቼ ፈታ ዘና እንደምትሉት ያው እርግጠኛ ነኝ። ጽጉም ደግሞ ከዩትብ ጠፍታለች፣ እንግዲህ እናፍቃለች ማለት ነው። ፍልቅልቅ የሆነች ልጅ ማለት ነው። ጽጉም እንግዲህ እንደምትመጣ እርግጠኛ እርግጠኛ ነኝ ማለት ነው። ስለዚህ ውድ ተመልካቾቼ፣ ሜሪ ምን ተፈጥሮ ነው የመጣችው የሚለውን ነገር ከሜሪ የምንሰማ ይሆናል ማለት ነው። ወደ ቪዲዮ እወስዳችኋለሁ። ቪዲዮን አብረን እንመልከት። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ የእሱን ፋሚሊዎች ሆቴል ያለ ነው እንግዲህ ወንድም ዚህ ስለሆነ ያለው ከዚህ በፊት ትንሽ አለመግባባቶች ተፈጠሩ ነበር፣ ከኔም ጋር ከዳኒ ጋር እኛ ግን አሮን ምን እንዳጠፋ መላቅ ዳኒ እውነት ልጅ ቢኖር እኮ ሁሉንም ሰው አስወግዶ ነበር፣ አልፈልግም ብሎ ነበር፣ ቃሏን አክብሮላት ነበር። ይሄ ልጅ ልጅ ካላቀኝ ከማያፈቅራት ሴት ጋር አብሮ ምን ማለት ምን ማለት ነው ቅጥሎ ተመልሰዋል። አዎ ፍቅሩ ግን ልቡ እና በቃ እሱ የት እንዳለ ከኛ አልፎ አንተ የምታቁት ባሚ ነው። ስለዚህ ይህ ነገር መገንዘብ ት እንዳቃታቸው አልቀ ምን ይሁን አሁን ድጋሜ አርግዝ ነው እያሉ ያሉት ቤተሰብ አልገባ እንግዲህ እኛ ወደ ኤፍሶን ወንድም ለማግኛት ነው የመጣ ነው። ዳኒ ልጅ የለውም። ልጅ ብኖሮ ኑሮ ሁላችንንም ሂዱ በቃ አልፈልጋችሁም ብሎ ነበረ። አሁን ደግሞ ምንድን ነው የሚፈልጉት ቤተሰቦቹ? ዳኒን ከሶታል እና በክስ ላይ ነው ያለው። ምንድን ነው እየተደረገ ያለው? ምንድን ነው እየተፈጠረ ያለው? ብላ እንግዲህ ሜሪ በጭንቀት መጥታለች ማለት ነው። ምንድን ነው ሊፈጠር የሚችለው? እነ ዳኒ መጥተዋል። እንግዲህ አብረን የምንመለከት ይሆናል ማለት ነው። ውድ ቤተሰቦቼ፣ ዳኒ ምንድን ነው ሊል የሚችለው? እስቲ ቤቲም፣ ዳኒ መጥቷል ማለት ነው። ምንድን ነው ሊፈጠር የሚችለው የሚለውን ነገር አብረን እንመልከት ከነሱ ላይ ማለት ነው ወደ ቪዲዮ ይችላል በእግዚአብሔር አንድ ነገር ንገረህ፣ አንድ ነገር ንገረህ። ምንድን ነው የሚባለው? የሆነ ቀን እንትን እስከሚል መልፋት ያለብን ነገር ምንም ችግርኩልም ልፋት የተከሰስኩት አሁን መጥቼ ይቅርታ የምጠይቃችሁ ምንም ከሱናንሽ ልዩ የምለምናት ምንም ነገር ሳይገባኝ ነው። ገባሽ ፍረ ሌላ ነገር ስላለመግባት ቆሉን ኦፍኮርስ ሜሪ ብዙ ነገሮችን ስላለሽ በቤተሰብ ነገሮች ስላለ እ ለኔ ኖርማል ነው። ነገር ሆን ገባሽ። ጥፋተኛ ሆን የከተገኙ ልቀጣ፣ ችግር የለውም ግን በዚህ መሀል የሚሰቃየው ቤተሰብ ነው። እንግዲህ እኔ ምን አጠፍቼ ነው እነሱን ምለመናቸው? ምን ጥፋት ኖሮኝ ነው? ምንም ጥፋት የለብኝም። ብሏል። ማለት ነው እንግዲህ ሌላ ውስጥ ሌላ ነገር ውስጥ ላለመግባት ያው ይቅርታ መጠየቅ አለበት፣ መስማማት አለበት፣ ከዚህ ነገር ውስጥ መውጣት አለበት ብሎ ነው ማለት ነው ብላ ነው ሜሪና ቤቲ የመጡት ማለት ነው። ታዲያ እንግዲህ ይቅርታውን ተቀብሎት ያው ክሱን ያነሳሉ የምለውን ነገር ቪዲዮን አብረን የምንመለከት ይሆናል። እንግዲህ ወንድሙ እስከሚመጣ ጠብቃለች ማለት ነው ያው በጣም በሚያሳዝነው ሁኔታ ዳኒ ተከሷል። አብረን የምንመለከት ይሆናል። ምን ሊሉ እንደሚችሉ አብረን እንመለከታለን። ወደ ቪዲዮ ልውሰዳችሁ ውድ ተመልካቾቼ። እንግዲህ ቪዲዮን ከወደዳችሁ ላይክ አድርጉ። እውነትም ዳኒ ይቅርታ መጠየቅ ያለባት ወይስ ኤፍሶናት ይቅርታ ጠይቃ ከሱ ህይወት መውጣት ያለባት? እንደ አንድ ተመልካች ሁላችንም ልናይ የምንፈልገው ነገር ብኖር ማለት ነው፣ እንግዲህ ይቅርታ ጠይቃ መውጣት ያለባት? እንደ እውነቱ ኤፍሶን ይቅርታ ጠይቃ መውጣት አለባት። ለምን መጀመሪያ እርጉዝ ነኝ ብላ ከጓደኞቹም ያገኘውም ሁሉም ተለያይቶ ነበረ። ግን ያ አልሆነም። እንግዲህ ካልሆና በቃ በጣም ቅርታ አጥፍቻለሁ ብሎ ላሽ ማለት አለ። እንግዲህ ኤፍሶን ደግሞ የባሰ ሆኖ አንተ እንድትቀጣ ነው የምፈልገው፣ እስር ቤት እንድትገባ ነው የምፈልገው፣ እንድትታሰር ነው የምፈልገው። እኔ ላይ ቀልደሃል። እኔ ካንተጋ ጋ ይሄና ይል ጊዜ ኖር ያለው ብላ እንግዲህ እሷ ያው እንደ አዲስ ነገሮቹን አማቻችታ መጥታለች ማለት ነው። ስለዚህ እኔ እነሱን ፈርቼ ነው ወይ የሚለማመጣቸው የምለምናቸው ብለው፣ እንግዲህ ዳኒም በጣም ተሰምቶታል ማለት ነው። እንደ አንድ ወንድ በጣም በሚያሳዝን ሁኔታ ዳኒም ከፍቶታል፣ ያሳዝናል። ሜሪም እንግዲህ በጣም በሀሳብ ተወጣጥራለች። ቤቲም እንግዲህ በጎናቸው ሆነ፣ እንግዲህ አብራ እየተንቀሳቀሰች ትገኛለች ማለት ነው። ታደምን ሊሆን ይችላል። ዛሬ ሊፈጠር የምንችለው ምንድን ነው የሚለውን ነገር አብረን በቪዲዮ የምንመለከት ይሆናል። ቪዲዮን እየተወደዳችሁ ላይክ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች እኔንም አበረታቱኝ እላችኋለሁ። ወደ ቪዲዮ ልውሰዳችሁ ዳሪ

እንግዲህ እኔ ተሸንፌ እነሱ እንዲደሰቱ አላደርግም። ይቅርታ አልጠይቅም፣ እነሱ ቤት አልገባም ብሎ እንግዲህ ዳኒ እየተከራከረ ነው። እሷ እንግዲህ እነ ኤፍሶን አሉ ማለት ነው። ያው ኤፍሶንም እየሰራች ትገኛለች። የእውነትም የነ ኤፍሶን ቤታቸው እንግዲህ መጠጥ ቤት አላቸው፣ ሆቴል አላቸው። ዋው! እናም እንደዚህ ባል ሀብት ናት እና ለዛ ነው የከሰሰችው። በጣም ደስ ይላል እንግዲህ እንግዲህ ዳኒ ያው እነሱ ለእነሱ ነው የምንም ባላጠፋሁት ይቅርታ አልጠይቅም ብሎ ቢከራከርም ነገሩ አይሆንም ብሏል። ታዲያ እንግዲህ ምንድነው ሊፈጠር የሚችለውን አብረን የምንመለከት ይሆናል ማለት ነው። እስቲ ወደ ቪዲዮ ልሰዳችሁ

ምን አድርገናል በዚህ ላይ ሰዎች ኖሮ ነው ማን ያስገባችሁ ሲጀመር ኮቲ ነው አይደል ለህዝቡ ነው ከፈታችሁ ቤት ነው የፈለጉትን ማስገባት የፈለጉትን ማስወጣት ትችላለህ ወይ እኮ እሱምድ እንግዲህ ወንድሙም እንግዲህ ቤቴ ነው የፈለግኩትን ማስገባት የፈለግኩትን ማስወጣት እችላለሁ፣ አንተያት ነግረኝም ብሎ እንግዲህ በጣም ያው ተሰቅሏል ማለት ነው። የዳኔ ጉዳይ ወዴት እየሄዳ ነው? እውነትም ዳኔ ሊታሰር ነው። ውድ ቤተሰቦቼ፣ ኧረ ሼም ነው ኤፍሶን፣ በጣም ይደብራል። እንግዲህ ይሄ ነው ብሎ ነው የመጣችሁ፣ ስጀመር ስናንተን ማን ያስገባችሁ? ለምን ገባችሁ? ብሎ እንግዲህ ያዙኝ ልቀቁኝ እያላ ነው። ይሄ ጉዳይ ህግ የያዛ ጉዳይ ነው በቃ ብለዋል ማለት ነው። ታደምን ይሁን። ኤፍሶን እንግዲህ ይኸው እየተንሸራሸረች ነው ማለት ነው። ሞቅ ደመቅ እያለች እየተንሸራሸረች ትገኛለች። ምንም ነገር አታመጡም ብላ ነበረ። እንግዲህ ይኸው በልመና ላይ ይገኛሉ። ሜሪ፣ ዳኒ፣ ቤቲ። እስቲ ዳኒ አለምናቸውም ብሎ ነበረ። ታዳሚን ሊፈጠር ይችላል። አብረን እንመልከት ቪዲዮ ያኔ ነገር የሻለው። እኛ ለእህቴ ፈልጋ ምንም ነገር እንድታጣ እንደማልፈልግ ያኔ ነገር የሻለው እንግዲህ እየተመጻደቁብኝ ነው አልፈልግም ብሎ ዳኒ ተናዶ ሊወጣ ስር ሜሪ ተቆጣለች። እህቴ ምንም ነገር ፈልጋ ማጣት አትችልም። እንግዲህ ዳኒንም ቢሆን እንደ እቃ ነው ማለት ነው፣ እንደ ለሷ ልጅ ሰጣት ነው እንደ ነገርሩ ወዴት ወዴት እየሄዳ ነው? ውድ ቤተሰቦች አራ ይሄ ድራማ በጣም በጣም አዝናኝ ሆነዋል ማለት ነው። እንግዲህ እየተዝናናችሁ ውድ ቤተሰቦች ፈታዘና እያላችሁ ሀሳብ አስተያየቶቻችሁን አስቀምጦ ኤፍሶኔን እንግዲህ ከዚህ መሀል ብትወጣ ዳኔን ለቀቅ ብታደረገው ባይ ነኝ። እንግዲህ ወንድሟም እህቴ የፈለገችውን ነገር ማጣት አችልም ብለዋል። እንግዲህ አንተ ማን ስለሆንክ ነው እሷ የፈለገችውን ነገር ሊሰጣት የምትችለው ዳኔ ኮይቃ አይደል አይደለም፣ ሰው ነው። እንዴት ሊሰጣት ትችላለ? እንዴ ልብ ውስጥ የሌላ ሰው እንዴት ሊገባ ሊኖር ይችላል ብለክ ታስባለ? በጣም ያሳዝናል። ሰው በዚህ ልክ ነው እንዴ የሚያስበው? ብላችሁ በቃ ተውት ብዬ ነው የሚያስበው። እንግዲህ ምንድን ነው ሊላቸው የሚችለው የሚለውን ነገር አብረን የምንመለከት ይሆናል። አብረን እንያቸው።

እንግዲህ ከእንዳንተ ጎሮምሳ ጋር እልህ መገባባት አልፈልግም። የማረገውን እኔ ነው የሚያውቀው። ውጣ አምጣል ጥይቅ እንዳላወጣ አላላም። የኤፍሶን ወንድም በጣም ያሳዝናል። ዳኒ ዳኒን እንደዚህ ይላል። እረ ሀይ ነው አራሽም ነው። እኔ አፍቅሬክ አይደለም፣ እኔ አላፈቅርህም። እኔ ግን እስር ቤት እንድትገባ ፈልጋለሁ አለች። እብሶን በጣም ያሳዝናል። ልጅ ያዙ እያለች የነበረች ሴትዮዋ እንግዲህ ዳኒን ካላሳሰርኩ ብላ እየዬ ው እያለች ነው። ለምን መጣችሁ ወደ ቤቴ? ውጡልኝ፣ አልፈልግም፣ ውጡልኝ እያለች ነው። እንግዲህ ምንድ ነው ሊፈጠር የምችለው አብረን

ቢያንስ አክብሮች ቤቱን ጥሎልሽ ወጥቷል። ይሄን እንኳን መርሳት የለብሽም እስካሁን

እንግዲህ ይሄን ናይል ዝቀት ይበላቸው። እኔ ልታሰር ችግር የለም ማለት እውነቱን ነው። ሜሪ ምንድን ነው እንደዚህ ሆነ? ሜሪ በጣም ፈርታ ምናምን ነገር እንግዲህ ድራማው እንዲያምር ብላ ነው፣ ያው ሜሪ ትወና ስለምችል ማለት ነው። ስለዚህ ለነሱ ይሄን ናይል ዝቀት ይበላቸው። በቃ ይበቃል፣ እንግዲህ እንውጣ። እኔ ልታሰር ችግር የለውም ብሏል። ያኛውም ደግሞ አሳያሀለሁ አቅሜ ምን እንዲሆና አሳያሀለሁ ብሏሉ ማለት ነው እንግዲህ በጣም በሚያሳዝነው ሁኔታ እንግዲህ ምን ሊፈጠር ይችላል እዚህ ጋር አብረን የምንመለከት ይሆናል ማለት ነው እንግዲህ ። ትንሿም መታለች ለካ ሳናቀው እሱም ትንሿም ነው ለካ እንግዲህ። ሜሪ በጣም እየለመነችው ነው ኤፍሶንም እንግዲህ በጣም ያው እዚህ ቤት ለምን መጣችሁ? አንቴ ደግሞ ምን አይነት ልጅ ነህ? ምናምን ሁሌም ጭቅጭቅ ምናምን ነህ፣ በቃ አልፈልገም ብላለች እንግዲህ። ኤፍሶንም በሚገባው ዳኒን የሚገባውን ልክ ሰጥታለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የወንድምዮ ምላሽ ምን ሊሆን ይችላል? ክሱን ላያነሳላት ይችላል ዳኒ፣ አብረን እንየው። ያጠል የማስተሳሰሮኛ ያለምሽ እንደዚህ አይነት ባለጌጋ ደግሞ ቆሜ ማወራ ሲጀመር እኔ

ስለምንሰራው ነገር ስለማታቅ ነው ብዙ ነገር ነው። እሷ እንደደረስባት እሱም እኩል ደርሶበታል።

በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛላችሁ። ባይ